እንኳን ደመጣችሁ። ይህ ፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንትር ነው። በዛ ላይ በክፍል 67 ቪዲዮዎችን እንግዲህ ቮካብሪ ቃላቶች በተደጋጋሚ ኢንትራንስ ኤግዛም ላይ የተጠየቁ ቮካብሪ ቃላቶችን የምንሰራበት ነው። እንግዲህ እነዚህ ጥያቄዎች በምንሰራበት ሰዓት የጥያቄዎችን መልስ እንመልሳለን። እንዲሁም ደግሞ ሌሎቹ ቮካብሪ ቃላቶች ደግሞ ትርጉማቸውን በአጠር መጠንከር ባለ መልኩ እንትናቸውን ትርጉማቸውን ለማየት እንሞክራለን ማለት ነው። ምክንያቱም ኢንትራንስ ኤግዛም ላይ እንግዲህ ቮካብሪ ቃላቶች እየተለዋወጡ በአንድም በሌላ ኮንቴክስ ይጠየቁ ስለሆነ ማለት ነው እነዚህ በጣም ጥናት የተደረገባቸውና በደንብ ስሌት የተደረጉ ስለሆኑ እንግዲህ ቪዲዮውን ከመጀመሪያ እስከ መጨረሻ እንድታዩት እጋብዛችኋለሁኝ። ቀጥታ ወደ ጥያቄዎቹ እንገባለን። ግን ጥያቄዎቹ በምንሰራበት ሰዓት ያው እነዚህ ሶስት ኦብጀክቲቮችን ፎሎ አድርገን ነው የምንሰራው ማለት ነው። ኦኬ እዚህ ጋር እንደምታዩዋቸው ስድስት ጥያቄዎች አሉ። እንግዲህ እያንዳንዱ ጥያቄ ላይ የተሰመረበት ቮካብላሪ ወርድ አለ። እነዚህ ቮካብላሪ ቃላቶች ደግሞ ሊመጥኑ የሚችሉ ወይም ደግሞ መልሳቸው ሊሆኑ የሚችሉ ከአራቱ ኦፕሽኖች ተሰጥተዋል። ከእነዚህ ከአራቱ ኦፕሽኖች ከተሰመረበት ቮካብሪ ቃል ጋር ሊሄድ የሚችል ወይም ደግሞ ሲኖኒም ሊሆን የሚችል እንመርጣለን ማለት ነው። እንዲሁም ሌሎቹ ደግሞ ያልሆኑበት ምክንያት ትርጉማቸውን ለማየት እንሞክራለን። አንደኛ ጥያቄ ዘስ ደስ ኮስት ኦፍ ሊቪንግ ዝ ደብድ ሞር ን አር ኤክስፔክቴሽንስ ዊ ኒድ ቱ ከት ባክ ን አር ስፔንዲንግ አሁን ላይ ኑሮ ውድነቱ በጣም የጨመረ ስለሆነ ከት ባክ ኦን አወር ስፔንዲንግ ወጪያችንን መቀነስ አለብን ይላል። ስለዚህ ከት ባክ ኦን የሚለው አሁን እዚህ ጋር የኑሮ ውድነት የጨመረ ስለሆነ ስፔንዲንግ ወይም ደግሞ ወጪ ዳሽ ማድረግ አለብን። ከት ባክ ኦን ሂር ዘ ሚኒ ፎር ዘ ጊቭን ፍሬዛል ቨርብ አገባባዊና የዲክሽነሪ ሚኒንጉ ከት ባክ ኦን ሬዲዩስ ማለት ነው። ታክል ማለት አንድ ነገር ቻለንጅ ማድረግ ፌስ ማድረግ ወይም ደግሞ መወጣት እንደማት ነው። ዲማንድ ያው መፈለግ ነው። ሜንቴን ደግሞ አንድ ነገር ፊክስ ማድረግ ማመቻቸት እንደማለት ነው። ሁለተኛ አይ ጎድ ሳም ማኒ ፍሮም ኢንሹራንስ ካምፕኒ በት ናቲንግ ኩድ ሜክ አፕ ፎር ሎዚንግ ማይ ወዲንግ ሬን። እንግዲህ ከኢንሹራንስ ካምፓኒ ያገኘሁት የተወሰነ ሰፖርት አለ ወይም ደግሞ መኔ ያለ ግን ምንም ይሁን ምን በት አለ እዚህ ጋር ምንም ይሁን ምን ያጣሁት የጣት ቀለቤቴን ግን ሊተካልኝ የሚችል ነገር የለም የሚል ክሉን። አሁን እዚህ ጋር የተሰጠው ሜክ አፕ ማለት እዚህ ጋር ኮምፐንሴት ማድረግ ነው ያን የሚተካ ወይም የሚያካክስ እንደማለት ነው። ስለዚህ አንዳንዴ ሜካፕ ክላስ ስንል ያው ያለፈውን ሜካፕ ለማድረግ ወይም ለማካካስ የሚለውን ትርጉም ነው የምንጠቀመው ማለት ነው። ሶስተኛ ጥያቄ ዘ ኮንሳልታንት ፑት ፎርዋርድ የፕሮፖዛል ቱ ሪኮግናይዝ ካምፓኒ። ካምፓኒውን እውቅና ለመስጠት የያዙት ፕሮግራም ፑድ ፎርዋርድ አድርገዋል። ሶ ኤ ሪፊዝድ ቢ ስጀስትድ ሲ ዲስትሪቢዩትድ ዲ አስክራይብድ እዚህ ጋር ኔጋቲቭ ኖቴሽን የለውም ወይም ደግሞ ስቴትመንቱ ኔጋቲቭ የክሉ የለውም። ፑድ ፎርዋርድ አድርጓል ማለት ፖዚቲቭ ነው። ሶ ኤ ላይ ሊሆን አይችልም። ሪፊውዝድ እንቢ ብለዋል ወይም አልተቀበሉትም የሚለውን ሊሆን አይችልም። ስጀስትድ ደግሞ ስጀስት አድርገዋል ሀሳብ ሰጥተዋል። እንደማን ነው በት ፕሮፖዛል ካምፓኒውን ሪኮግናይዝ ለማድረግ ያው ፕሮፖዛል ምን አድርገዋል የሚለውን ሞር ፎከስ አድርገናያ ዲስትሪቢዩትድ እና ዲ አስክራይብድ ሄር ዘ ቤስት አንሰር ሰጀስትድ ይሆናል ማለት ነው። አይዲያ ፎርዋርድ አድርጓል የሚለውን ይወስዳል። ሪፊዝድ ሪጀክት አድርጓል እንቢ ብሏል ማለት ነው። ዲስትሪቢዩትድ ጊቭ አውት ማቴሪያል አከፋፈል ወይም ደግሞ ሰጠ ለማለት ነው። አስክራይብድ ክሬዲትድ ወይም አትሪቢዩትድ ለማለት ነው የምንጠቀመው። አራተኛ ማይ ካውዝን ኪክ ደበኬት አ ዊክ አጎ ከአንድ ሳምንት በፊት ማይ ካውዘን ኪክ ኤፓኬት ኪክ ደብር እዚ ጋር ፍሬዛል ማ ነው፣ አይዲማቲክ ኤክስፕሬሽን ነው። ኪክ ኤፓኬት ሚንስ ፍ ዊ ሴይ ሰምዋን ኪክ ኤፓኬት ኦር ኪክ ኤፓኬት ዊች ሚንስ ዳይድ፣ ሞተ ለማለት ነው ወይም ፓስት አዌይ። ሶ ሰርቫይቭድ ፍሮም ኢነስ ነው ቢከም ዌል ብሪድ ብሪድ፣ ያው ተቀበለ የሚለው ትርጉም ይኖረዋል። እዚ ጋር ዳይድ የሚለውን ትርጉም ይኖረዋል ማለት ነው። አምስተኛ ሚስተር ጆን ዋሽድ ሂስ ሃንድ ኦፍ አፍተር ፓሲንግ ዘ ቨርዲክት ኦቨር ዘ ኢኖሰንት ውመን እዚህ ጋር ከጥያቄው እንደምንረዳው አቶ ጆሆን ምንድን ነው ያደረገው? አፍተር ፓሲንግ ዘ ቨርዲክት ወይም ደግሞ የፍርድ ቤት ችሎቱ በኢኖሰንት ወማን ላይ በንጹህ በሆነች ወይም ወንጀሉ ባልሰራቸው ሴት ላይ ውሳኔ ካስተላለፉ በኋላ ኦኬ፣ ከሚስተር ጆሆን ምን እንጠብቃለን? ፌልድ ጊልቲ የጥፋትነት ስሜት ተሰምቶታል ነው። እዚህ ጋር ኢሪሊቫንት ነው ከሀሳብ ጋር ሊሄድ የሚችል አይደለም። አፕሮቭድ ሪላክታንትሊ፣ ያው እንዝህላለነት ተመለከተ ወይም ደግሞ አፕሮቭ አድርገው ለማለት ነው ነው። እዚህ ጋም ከኮንቴክስቱ ጋር አይሄድም። ሪፊውዝድ ቱ አግሪ ኢዝ ዘ ቤስት አንሰር። ሪፊውዝድ ቱ አግሪ እኔ እዚህ ጋር ምንም የለሁበትም፣ እኔ እዚህ ጋር ወራጅ አለ ከደሞ ነፃ ነኝ ለማለት ስንፈልግ የምንጠቀምበት ነው ማለት ነው። አክሰፕት ቱ አግሪ የሚለው አይሆንም። ዘ ቤስት አንሰር ኢሲ አይ ካናት ጌት ትሩ ቱ ዘ ዩኒቨርሲቲ ኦን ዘ ፎን።

ላይ ነው ማለት ነው። ታንክዩ ቬሪ ማች። በቀጣይ ክፍል ያው መሰል ጥያቄዎችን እንሰራለን። እንግዲህም ደግሞ በተከታታይ የተለቀቁ ቪዲዮዎች ያው ሰብሰብ ተደርጎ ኢንትራንስ ኤግዛም በሚል ፕሌይሊስት ላይ ስለተጠቀምላችሁ እዚያ ላይ አውታ ያላችሁ ጥያቄዎች ካላችሁ ደግሞ ኮመንት አድርጉልኝ። ያላችሁ ሼር ማድረግ እና ኮመንት ማድረጋችሁን አትርሱ። ላይክ ማድረጋችሁን አትርሱ። ሀቤ ናይስ ታይም ታንግ። እንኳን እንደመጣችሁ የፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንትር ነው። በዛሬ በክፍል 67 ቪዲዮዋችን፣ እንግዲህ ቮካብላሪ ቃላቶች በተደጋጋሚ ኢንትራንስ ኤግዛም ላይ የተጠየቁ ቮካብላሪ ቃላቶችን የምንሰራበት ነው። እንግዲህ እነዚህ ጥያቄዎች በምንሰራበት ሰዓ